እንዴት አድራችኋል? ተመልካቾች የአዲስ ቀን የጠዋት ገበያ መረጃዎቻችን ጀምረዋል። መቅደስ እንዳለ መረጃዎቹን እነግራችኋለሁ፣ አብራችሁ ኑ። ኢትዮጵያ ለአበባና ፍራፍሬ ምርት ተስማሚ የአየር ንብረት እንዳላት ይታወቃል። ከዘርፉ የወጭ ንግድ የሚገኘው ገቢ ከአመት አመት እየተሻሻለ ይገኛል። ያም ሆኖ ሀገሪቱ ካላት አቅም አንጻር ዘርፉ ለኢኮኖሚ የሚያበረክተው አስተዋጽኦ የሚጠበቀውን ያህል አይደለም። በአዲስ አበባ ሚሊኒየም አዳራሽ በተከፈተው ዘጠነኛው የአበባና ፍራፍሬ ኤክስፖ የተሳተፉ ባለድርሻዎች ሁኔታውን ለማሻሻል እንደሚሰሩ ተናግረዋል። ሪፖርተራችን ሳምሶን ገድሉ በኤክስፖ ተገኝቶ ያደረገውን ቅኝት አብረን ዘጠነኛው የኢትዮጵያ ሆርቲካልቸር አምራቾች ኤግዚቢሽን በዚህ በሚሊኒየም አዳራሽ አሁን በምገኝበት ተጀምሯል። በቅርቡ ኢትዮጵያ ወደ እየገባችበት የምትገኘውን የፍራፍሬ ኤክስፖርትን በስፋት እናያለን። ምን ምን አለ? ምን ምን ውስጥ ይገኛል? የሚለውን አሳያችኋለሁ። በዛውም አበባን ጭምር እንመለከታለን። ውስጥ ምን አለ? አብረን ነኝ። ሰላም፣ እንዴት ነህ? ሰላም እስራኤል እባላለሁ እንኳን ደና መጣ። ያለው ፍሬል ኢትዮጵያ ነው። ፋርማችን የሚገኘው ደቡብ ኦሞ ዞን ላይ ነው። ምንድነው ይሄ? የምታየው አዲስ ሲስተም ነው። ኢትዮጵያ ውስጥ ስፔሻሊ አሁን ይሄ ኬብል ዌይ ሲስተም ይባላል። ምንም በምንነሳ እንደነካ በእጅ ንክኪ ብቻ እንደዚህ እየሄደ እንደምታየው እንዲሄድ እናደርገዋለን። ምንድነው ይሄ የሚረዳን የእጅ ንክኪ ነጻ በሆነ መልኩ ምርቶቻችንን ከተሸካሚዎች ከጅጅግ በሆነ መልኩ ተሸክመዎት ወደ ምርት ማክረሻ ቦታ ላይ ወደ ማሸቂያ ቦታ ላይ ይሄዳሉ። ይሄ አዲስ ሲስተም ነው። ሶ እዚህ ጋር የምታያቸው ምርቶች እንደ ሀባብ አለ ፓፓያ አለ ይሄ አሁን ቅድም እዛ ጋ ያየ ያየናቸው ሙዞቹ እንደዚህ አይነት ሁኔታ ይወርድና በጭር ባጭር እየተቆረጠ እዚህ ጋር እንደምታያቸው እነዚህ ፓፓያዎች እናመርታለን። በዋናነት ሁሉንም ነገር ኤክስፖርት ነው የምናደርገው፣ ግን የተወሰኑትን ያስ ለውጭ ገበያ እናመርታለን። በዋናነት እነሱ ብናደርግም ሎካል ገበያዎች ላይ ግን በተወሰነ መልኩ ደግሞ አሰርስ እንሸጣለን። አሁን ደግሞ በስትሮቨሪ ተገኝተናል። ስትሮቨሪ ፕላስ ደግሞ ጂብሶ ራስከስ ይዘን መተናል ማለት ነው። ይሄኛው ስትሮቨሪ ነው። ያ ሙሉውን ኤክስፖርት ነው የምናደርገው። ስለዚህ አበባ ማምረት ብቻ አይደለም። ወደ ኢንጆሪ ምን ነው ወደ ኢንጆሪ ምን ሌላ ፋርም ማለት ነው ነው እስራኤላዊ ሃያ አንድ አመት ቆያል። ኢትዮጵያ ጋር ለመግባባ እንደዛ ምን ይዛችሁ ምን አይነት ይወጣችሁ ምን የግል ድርጅት የፍራፍሬ ድርጅት ነው። ያኛ ቦታ ሆለታ ሃያ ሄክታር አለ። ወደ 85 አይነት ፍራፍሬ ለምሳሌ፣ ዋይን ወደ 17 አይነት ዋይን አለ። እሱ ሎሚ ነው፣ ሎሚ

ናሽናል ሌቨል ነው ለሁሉም ሀገሪቱ። አሁን አንድ ጥያቄ ልጠይቅ የመጨረሻ ላለ፣ ኢትዮጵያ ያላትን ፖቴንሻል ታየዋለህ? ገና አልጀመርም። እንደ እስራኤል ሀገር አይደለም፣ ሰፊ ሀገር ነው። መሬቱ ለመሬት ነው፣ ውሃ በብዛት አላችሁ፣ ዋንዛዎች የመሬቱ ውስጥ ምናምን እና የሰው ጉልባት፣ ሰው ጉልባት ይህንም በተከላይ

እንግዲህ ዘጠነኛው የአበባና ፍራፍሬ ኤግዚቢሽን እስካሁን ያሳያዎችሁ ይመስላሉ ብዙ የተለያዩ ነገሮች ውስጥ አሉ። እንግዲህ ኤግዚቢሽኑን መታችሁ እንድትጎበኙ ጋብዛለሁ። ለሚቀጥሉት ሶስት ቀናት ዛሬም ጨምሮ ነገ ጭምር የኤግዚቢሽን ይቆያል። እዚህ ውስጥ ያሉት ነገሮች ይመስላሉ፣ እንድትመጡ ጋብዛችኋለሁ። እኔ በእኔ በኩል ቻው ባለፉት ሰባት ዓመታት ኢትዮጵያ ለማዕድን ልማት በሰጠችው ትኩረት በዘርፉ እድገቶች እየተመዘገቡ ይገኛሉ። ከዚህ ቀደም ከነበረ ሁኔታ በተለየ በዘርፉ የሚሰማሩ የግል ባለሀብቶች ቁጥርም እየጨመረ ይገኛል። የኢትዮጵያ ማዕድን ኮርፖሬሽንም የማዕድን ፍለጋ የሚወስደውን ጊዜና የሚጠይቀውን ከፍተኛ ገንዘብ በሳይንሳዊ የምርምር ስራ በማቃለል ባለሀብቶችን እየደገፈ ይገኛል። ባልደረባችን ፍሬው ትረታ በተቋሙ ተገኝታ ያደረገችውን ቅኝት አብረን እንከታተል። የኢትዮጵያ ማዕድን ኮርፖሬሽን በማዕድን ዘርፍ ላይ ምን አይነት ስራዎችን እየሰራ ይገኛል የሚለውን ለመመልከት የመጣ ነውና ሲስሞት ያስተዋወቁልን እና ምን አይነት ስራዎችን እየሰራ ነው የሚለውን ራስቀኝ። እሺ፣ ስሜ ተክሎል ዘነበ ይባላል። በዚህ ላቦራቶሪ ውስጥ በከፍተኛ ኬሚስትነት እየሰራው ይገኛለሁ። ያንንም አንዳንድ ሂደቶች ላሳይሽ ይችላሉ። እያየ ይሄ ናሙና ማደራጃ ክፍል ይባላል እና ከፊልድ የሚመጡ ናሙናዎች መጀመሪያ ወደዚህ ነው የሚመጡት። እዚህ ከመጡ በኋላ በሚፈለገው ልመት ከልመው ወደ ኬሚካል ምርመራ እንዲሄዱ ነው ማለት ነው እና ይሄ አብዛኛው የዚህ ጠቀሜታ ምንድን ነው? በሰፊ ኤሪያ ላይ ለሚደረግ የወርቅም የሆነ የማንኛውም ማዕድን ምርት ክምችቱን ለማወቅ እንደገና ስባቱን ምን ያህል መጠን አለው ያዋጣል ያዋጣም የሚለውን ለማወቅ የሚረዳን እንትን ነው ማለት ነው። ምርመራ ነው። ምን ያህል ማዕድን በምን አይነት ቦታ ላይ ያለ። እነዚህ አሁን ከተለያየ ቦታ ነው የሚመጡት። ከወርቅ ቦታ ካሉት አሁን ከሻኪሶም፣ ከጋምቤላም፣ መቀሌም የሚመጡ በተለያዩ ኤሪያዎች ያሉ ሳምፕሎች ናቸው። ወደ እስከ 1200 ምናምን ቢያንስ እንደዛ የሚሆኑ ሳምፕሎች ይመጣሉ። ያንን ኤሪያ በተመለከተ ማለት ነው። ከዛ ልክ አሁን እንዳለው ልመው ምን ብለው እንትን ካሉ በኋላ ወደ ምርመራ ክፍል ይሄ የማቅለጥ እንትናችን ነው። ወደዚህ ሳምፕሎች ይመጣሉ። ወርቅን ለማቅለጥ ይሄ የመጀመሪያው ቤስት ሜትራችን ይሄ ነው እና ናሙናዎቹን ማየትም እንችላለን። አሻሳየ ብረታ ብረት ወይም ደግሞ ሌሎች በአል እንትኖች ከዚህ ይጠፋሉ ማለት ነው። አሁን እዚህ ላይ እንደምናየው ብርና ወርቅ ብቻ ነው የሚቀረው። አዎ ብርና ወርቅ ናቸው። ይህንን ደግሞ ወደ ሌላኛው ክፍል ሄደን ዳይጀስት የሚሆነውን እናያለን ማለት ነው። ሁለቱም አንድ ላይ ናቸው። ዳይጀስት የማድረጊያ ሲስተማችን ነው። ቅድም ያየናቸው እዛ በቀልጠው ብርና ወርቅ ነበሩ። እነሱን በዚህ በአሲድ ዲዞልቭ አድርገን ወይም ዳይጀስት አድርገን መጨረሻው ላይ ወደ ንባብ የምንሄድበት ነው። እንዲለያዩ ለየብቻቸው የራሳቸው ቦንድ ይዘው ቁጭ ይላሉ። ይሄ አንደኛው ነው፣ በማቅለጫ የመጣው ነው። ይሄ ደግሞ ቀጥታ ከአፈርም ከአፈሩ ላይ አምተን ዳይጀስት አድርገን ዲዞልቭ በሚያደርግበት ጊዜ አንድ ቀን ያድርና፣ ከዛ በኋላ ይህም ለሪዲንግ ይህን ያህል መጠን ወርቅ አለው ይህን ያህል መጠን ብር አለው የሚለውን ሳይገባ አፈሩን ቀጥታ ማለት ነው። ይህኛው የገባ ነው፣ ይህኛው ያልገባ ነው። ከዛ ወደ የሚቀጥለው ወደ ንባቡ ክፍል እንሄዳለን ማለት ነው። አቶሚክ አብዞርቬሽን ሩም ይባላል። የመጨረሻው የምርመራ ውጤት የምናገኝበት ክፍል ነው። ወርቅና ብሩ እንትኑን እዛ ለይተናል፣ ለየብቻ ተለይቷል። እዚህ ደግሞ መጠኑን ወርቅ ምን ያህል ነው፣ ብር ምን ያህል ነው የሚለውን ቺ ፍሌም አብዞርቭ የምታደርግናት ልክ በዚህ መሰረት አየር እና ሴትሊን ጋዝ ወደዚህ እንትን ብሎ ይህንን ያነብልናል ማለት ነው እዚህ ላይ ውጤት ይሰጠናል። ወደ ኮምፒውተሩ መተንም ስናይ ሳምፕሉ ከስተመረው በሚፈልገው መጠን የወርቁ ምን ያህል ኮንሰንትሬሽን ነው የሚለውን እዚህ ላይ ይገልጽልናል ማለት ነው። እየተመረመረ ያለው የብሩ ነው ወይስ አሁን የወርቅ ነው ማለት? የወርቅ ይሄው። እዚህ ጋ በኮንሰንትሬሽኑን ምን ያህል መጠን ነው የሚለው ውጤቱን ይህን ያህል አለ ብለን በሪፖርት መልክ እንሰጠዋለን ማለት ነው። ፕሪንት ተደርጎ በሀርድ ኮፒ ነው ወይስ በሶፍት ኮፒ ነው ለከስተመር የምትሰጠው? በሀርድ ኮፒ ማህተም ያለው ምን ያለው ሀርድ ነው፣ ፕሪንት ሀርድ ነው የሚወሰድ ይሄንን ውጤት ከስተመሩ ጋር ከደረሰ በኋላ ከስተመሩን ያንን ቁፋሮ ለማካሄድ እዚህ ቦታ ላይ ወይንስ ደግሞ ሌላ ቦታ ልፈልግ የሚለውን ውሳኔ ላይ ይደርሳል። ትክክል። እሱን የሚወስነው እራሱ ነው። ይሄን ያህል ውርቅ ስላለኝ ሌላ ተጨማሪ ማድረግ እችላለሁ ይላል ወይም ደግሞ ይሄ በቂ ነው ብሎ። ወደ ምርትም ሊገባ ይችላል። በላቦራቶሪያችን ውስጥ እንግዲህ ያለው ይሄን ይመስላል። ላደረጋችሁ ለንትን እናመሰግናለን። እኛም ለነበረን ጎይታችን በጣም ከልብ እናመሰግናለን። ዜና ክብረለለ እናመሰግናለች። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ የሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን ንከታተል ተመልካቾች የአዲስ ቀን የጠዋት ገበያ መረጃዎቻችን አብቅተዋል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሁንላችሁ።